ፈልጋቸዋሉ እያልክ እየቀሰቀስክ ነው። ቦት ዛሬ እንደም ማ ነው ዘንድሮ ዘንድሮ ያለቸዋን መድፍ የያዘ ነገር በሙሉ እኛንን ጠቅለምን ብለው ከክሬቲቭ አዋርዱ ጀምሮ ፕሪሚየር ሊጉን እናረጋግጣለን መጀመሪያ። ከዛ በኋላ ሌሎቹ ውስጥ መጨናነቅ ምናም ነገር ሲጀምሩ ሌሎቹ ቀስ በቀስ ነው። ገባሽ ካራባካ ዋርማፕ እናደርግባታለን። ካራባካ በቅርብ ስለሆነ የምታልቀው። በቃ መጀመሪያ እኔ ይበላለው ከዛ፣ ከአረባው ካፕ፣ ከዛ ላይ ደሞ ሌሎቹ ይጠብቁናል ማለት ነው። በአርሰናል ስም ነው በለው። ክለቤን ማንችስተር ዩናይትድን ወክዬ በስፖርት ኢንፎርማቲቭ እየተወዳደርኩ ነው። የመራ እንገኛለን። ወዲህ ከፈጣሪ ጋ ዩናይትድን ብናሸንፍ ደስ ይላል። ቦታ አድርጎ ይመቻቸዋል። በጣም ብዙ ቪዲዮዎች ነው የሚሰሩት፣ አብዛኞቹ ደስ ይላሉ። አንድ ዛሬ ያየሁት አንድ ቪዲዮ ነበር። ብቻ የሆነ አለ ቡድኔ ልጅ እንደመፋል ለማለት ቪዲዮን አልነግርሽም። ግን እሱ መጀመሪያ ያው ልጅ ነው የአርሰናል ደጋፊ ሆንኩት። ስቱዲዮ ላይ ፖስተር ያለው ብቻ ነው። አይ ክሪስቲያኖ ሮናልዶና ሜሲም አሉ። ሁለቱም ስቱዲዮ ላይ ገቡት። አንደኛው ጎቱ ስለሆነና ስለማከብረው ነው። አንተኛው ደግሞ ስለመወደው ነው። እንደትኛው ነው ጎት? አዎ አይ ቲንክ ብዙ ሰው የወደደውን ሰው ነው ነው ጎት የሚያደርገው። እኔ ግን እንደዚያ አይደለም ማስበው ነው። አርሰናል እወደዋለሁ፣ ግን አርሰናል ዋንጫ ሳይበላ በፊት አንደኛ ነኝ ይልል አልችልም። ዋንጫ በልቶ አንደኛ ነኝ ይልል እችላለሁ። አንዳንዴ ልብሽ የሚነግርሽ ነገር ግዴታ ከአይምሮሽ ጋር መሄድ ላይችል ይችላል። ሜሲ ነው ጎቱ የማስበው። ስለዛ ነው ስቱዲዮ ውስጥ አስገባት፣ ስለምወደው አይደለም ግዴታ። እግር ኳስ እግር ኳስ ተመልካች እኮ ነሽ፣ እግር ኳስ የምትወጂ እኮ ነሽ። ለሜሲ ግዴታ ክብር ሊኖር ይገባል፣ ግዴታ ሶ በዛ ምክንያት ሱሪ ውስጥ አለ። ግን የምወደው ተጫዋች ነበር ክርስቲያኖ። በጣም ቁጭ ነበርኩ ግን ግን ምናምን በልጅነት አምሮ ምታስተውሽ ከጎን ነበር አብዛኛው ሰው ኳስ የሚደግፈው ክለብ አይቀየርም እዛ ክነጋት ይመቻል። ስለዚህ ከተጫወቱ ተጫዋቾች ምርጡ ሮናልዶ ኢዝ ቤስት ግን ሮናልዶ ምርጡ ብዙ ስላልቆይ ዋዛ ዋይኒ ማርክ ሩኒ ኢዝ ዘ ቤስት ዩናይትድ። ከኳስ ውጪ ጎስት ምን ያዝናናዋል? ብዙ ነገር ያዝናናኛል። ጀስት ለኳስ ብቻ ማውራት ስለምወድ ነው፣ ሶሻል ሚዲያ ላይ። ምክንያቱም ከሶሻል ሚዲያ ላይ ስትመጪ መታወሪ ቶፒክ ሰውን በጣም እንትን ስሜታዊ የሚያደርግ በሆነ ቁጥር የሚወድሽ ሰው ይወድሻል የሚጠላሽ ሰው ግን በጣም ይጠላሻል። ይሄ ደግሞ this is too much pressure። እኔ አንደኛ ለግል ለምሳሌ አሁን ሃይማኖት አለኝ አይደለ? አንድ ሰው የሚወደኝ ሰው እኔ ስለወደደኝ ብቻ የኔ ሃይማኖት ተጽዕኖ እንዲያደርግበት አልፈልግ የነስተን ሃይማኖት የግልህ ነው። ተጽዕኖ ማድረግ የምፈልገው እንድትከተለኝ የሚፈልገው በእግር ኳስ ጉዳይ የነስተን በዚህ ኢንፍሉዌንስ ባደርግ ደስ ይለኛል። ኢንፍሉዌንሰር ከተባልኩም በእግር ኳስ ኢንፍሉዌንስ ማድረግ ነው ሰው የምፈልገው እንጂ በተለያዩ ሌሎች ቶፒኮች ኢንፍሉዌንስ ማድረግ አልፈልግም። ምክንያቱም ሀሳብሽን ስትቀይሪ እስካሁን ደስ ያመጣሽ ነው ሰውስ ያንስተ ምክንያቱም ሀሳብ ማይቀየር ሰው ደግሞ ያው ጤነኛ ሰው ነው። አላምን በምንም ነገር ሀሳብ ይቀየራል። ሀሳብ የማይቀየረው ክለብ ላይ ነው። ክለብሽን አትቀይሪ። ሞት ድረስ የአርሰናል ደጋፊ ኮንኮ አይቀር ማን ነው ሁሉንም አርሰናል አድርጌ ሰብካቸው እና ባመጣቸው ደስ ይለኛል።

ምለውን ብዬ ወርጃ ቃል ነው እና በተለይ ኮሜዲያን ምን አለ የሚነክ ነው የነገረኝ ነገር አለ በዚህ ጉዳይ። ስለዚህ ያው ኖርማል ስታንዳፕ ኮሜዲያን ግን ኮሜዲያን ሚለታ የተለ ገና ነው እንዲ አስባለሁ። ብዙ የተሻሉ ኮሜዲያን ስላሉ እየሞከርኩ ነው። ከጀማው ጋር በቃ ጨዋታ የምንፈጥረው ምናምን የምፈጥረው ልጅ ነኝ ምናምን። ከዛ እነዚህ ነገሮች ለምን አይደል ጽፌያቸው መድረክ ላይ አንድ ዕለት አልሞከራቸው እፈልጋለሁ። ስታንዳፕ ኮሜዲያን ሆኖ እፈልጋለሁ። በጣም ነው እፈልጋለሁ ወይ ባንድ አቅፎ ቢቀርብኝ ብለህ እያልክበት ወይ ደግሞ በጨዋታ በጣም ተናደህ ትያለሽ። ኦፍ ኮርስ አለ ትያለሽ ብዙ ጊዜ ትያለሽ። ግን ችግሩም እንደሆነ ነው የመሰለሽ ኳስ ነው የሚያስጠላሽ። ቡድንሽ ሲያስጠላሽ ኳስ ያስጠላሻል። ምክንያቱም የትም መሄድ እንደ ማቺ ታውቂዋለሽ። በቃ ይሄ ለጌታ ያለ ፍቅር ነው የክለብ ፍቅር ነው መቀየር እንደ ማቺው ስለምታውቂ አዕምሮሽ ደግሞ መቀየር እንደ ማቺ ስለተቀበለው በቃ ኳስ ማየት ይደብረኛል ታያለሽ ወይ ምናምን ነገር እንጂ ምንም ልትያች የምስልሽ በጣም ብዙ ስሜቶች ይሰምሻል። ዳውን በነበርሽ ጊዜ ግን በቃ ማትችይው ነገር ማሊያውም አውለቅ ነው። ከኳስ ውጪ ኮሜዲያን ያቀረብክ አያስቅም ምናምን ተብላ ታውቅ ትቆረና ትቆረና እንሸዋለሽ ነው የሚልሽ። አንዳንዱ ማንም ነው የማይስቅልሽ የሆነ ንባብ እሺ ብር እስክትመስለው ኖርማል ላይክ ሁሌ ከአሳቅሽ እንደውም ጤናማ አይደለም። የሆነ ከአንዳንድ ከወዲህ እሺ ጋር ክፍጦት ይፈጠራል ምናምን አንዳንድ ይሆናል አንዳንድ አይነ የተሻለ ሰው የተሻለ ነው። ዙሪያ ያሉ ሰዎች እንዲ እንዳለ የሚያደረጉ ሰዎች ናቸው። መድረክ ሲበላሽብሽ ሌሎች ኮሜዲያን ስለሚያውቁት የተበላሸ መድረክን ይመጡና የነሱን ኤክስፒሪየንስ ነው። እኔ እንደዚህ አዳራሽ ውስጥ እንዲሰው ሰው ተሰብስበ በቃ ምለውን ብዬ ወርጄ አውቃለሁ። በተለይ ኮሜዲያን ምን አለ የሚመክረው የነገረኝ ነገር አለ በዚህ ጉዳይ። ስለዚህ ኖርማል ስታንዳርድ ኮሜዲያን ኮሚዲያን ኑሮ ታይቶለህ ገና ነኝ ብዬ አስባለሁ። ብዙ የተሻሉ ኮሚዲያን ስላሉ እየሞከርኩ ነው። ከጀማው ጋር በቃ ጨዋታ የምንፈጥረው ምናምን የምፈጥረው ልጅ ነኝ ምናምን። ከዛ እነዚህ ነገሮች ለምን አላደል ጽፌያቸው መድረክ ላይ አንድ ዕለት አልሞክራቸው እፈልጋለሁ። ስታንዳፕ ኮሚዲያን መሆን እፈልጋለሁ። በጣም ነው ኢንፎርማቲቭ ኮንተንት ፋን እየተባለ መከፋፈል ነበረበት የሚሉ ሀሳቦች ይነሱ ነበርና እሱ አኳያ ምን ትላለህ? ይሄ እርግጥ የእግር ኳስ ዘርፍ በጣም ሰፊ ነው። ይህን ራሱ በጫና ነው ያስገቡን። ላስት ይር እኔ ቲኬት የኢንቪቴሽን ቲኬት ልቀበል በሄድኩበት የሚቀጥለው ግን የኖሚኔሽን ቲኬት ነው የሚቀበለው ብያቸው ነው የወጣሁት። ምክንያቱም ጀስት ተጽዕኖችን ምን ያህል ሰው ሌሎች ሰዎች ወደኛ ዘርፍ መጥተው ቪዲዮ መስራት እንደጀመሩ ምናምን ነገርና አስረድቻቸው ነው የወጣሁት። በዚህ ምክንያት አንድ ዘርፍ ሰጡን። ምናልባት እኮ አደራጃ አዘጋጆች ውስጥ ምናምን ብዙ የኳስ ኢንትረስት የሌለው ሰው ምናምን ሊኖር ይችላል። ሳይ አንደርስታንድ እነሱን ብሌም እያደረኳቸው አይደለም። ግን አትሊስት የሚገባቸው አንድ ቋንቋ ምንድን ነው? ቪው ኢንጌጅመንት ምናምን ይገባቸዋል። አይ ቲንክ ሶስተኛ ብዙ ቮት የተሰጠበት ኖ፣ ሁለተኛ ብዙ ቦት የተሰጠበት ሆነ ከኢንፎርማቲቭ ኮንቴንት በላይ ማለት እኔና ተቀናቃኝ እንችላለን ነው። ምንሽ የተለየ ነገር ላንተ መቼም የማረሳ ስሜት እንዲሰማኝ አድርጎኛል ይላል። አምና የሊዮን ጨዋታ የሊዮን ካምባክ ዩሮፓ ሊግ ስናልፍ የነበረው ጨዋታ በጣም ለእኔ በጣም ማይረሳ ምሽት ነው። ጌ ነው ማሰብ የሆነ ሁለቱንም አሁን የጠራሻቸውን ሁለቱንም ስሜቶች ምናምን ነገር ያስተናገድኩበት በቃ በር ምናምን ነገር እንዲያርጉ እያልኩ የኔን እንትን በቃ በጣም የተናደድኩበትን በጣም የተደሰትኩበትን ጨዋታ የሊዮን ጨዋታ